እንዳታ ለቅሽ እንድታለቅሽ እኮ አይደለም ስደውል አንሽልኝሽ። እሺ ጊዜ ላቅፍህ ነው የጠራውክ። ዛሬ ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ ቀፈኝና ልሂድ። በቃ ትናፍቀኛለህ። አይሆንም፣ አይሆንም ሀይምዬ እንግዲህ ለመጨረሻ ጊዜ ብሩኬን ተሰናብታለች። ለመጨረሻ ጊዜ ከአንተ ጋር ብዙ ነገር አሳልፍ ያለው ከአንተ ጋር ብዙ ነገር አሳልፈናል፣ አይተናል፣ ብዙ ነገርም አይተናል። በሰላም መልኩ ነው ከአንተ ጋር ከአንተ መራቅ ምፈልገው መለያየት ምፈልገው ብላ እንግዲህ ብዙ ነገር ተናግራ ብሩኬን ካላቀፍከኝ ብላ እንግዲህ ራሷ እንዲያቅፋት አድርጋ ተሰራብቷል። ያሳዝናል። የዛሬው ቪዲዮ በጣም ነው ያሳዘነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቻናሌ እንግዲህ በአዲስ ቪዲዮ መጥቻለሁ። ሃይሚ ብሩኬ ቤት ቪዲዮ ጭቅጭቃችን እና እናንተ እየከፋፈላችሁ ለኔ ላችሁ ብሩኬ ለብሩኬ እኔ ደሞ ብዙ ነገር በፉኩኩር ነገር ወደ ብዙ ነገር ወደ ትልቅ ደረጃ እያደረሰን ነው ስለዚህ መራቅ አለብኝ። ከብሩኬ በሰላም መንገዱ መለያየት አለብኝ፣ ምክንያቱም ከሱ ጋር ብዙ ነገር ነው ያሳለፍከውት ከሱ ጋር ነው ሰርተን ይሄን የደረስነው። በሰላም መንገዱ ነው መለያየት አለብኝ ብላ እንግዲህ እቀፈኝ፣ ካላቀፍከኝ ብላ ቪዲዮን አይታችኋለን። እስከ መጨረሻችኋለሁ ተሰናብታለች ማለት ነው። ብሩኬ በጣም አዝኖ፣ ስደውልልሽ አንሺልኝ፣ ምናምን እያላት በግድ ነው እንግዲህ ያቅፋት። አዝኖ ነው ያለው። እነዚህ ልጆች እውነት ለመናገር ፍቅራቸው እንዳለ ነው። ያው መጀመሪያ ለድራማ ቢሆን ለቪዲዮም ቢሆን ይህን ነገር ጀመሩ። ከጀመሩ በኋላ ጭቅጭቁ፣ ፉክክሩ ይህ ሁሉ ነገር ያመጣው ደግሞ አንደኛ ፍቅራቸው ነው። ፍቅር ስላላቸው ነው። እርስ በእርስ ለማናደር እርስ በእርስ ለማናደር በፉክክር ነው እንደዚህ ያደረጉ ያሉት። እውነት ነው ቪዲዮዋቸው ፕራንክ የሚባለው ነገርም አይደለም። ወደ ትልቅ ወደ ጭቅጭቅ ብዙ ጥል ወደዛ ነገር እየወተታቸው ነው ያለው የቆመ ቆም የሚቆም ቪዲዮ አይመስለኝም። ሳስበው እየመሰለኝም አይደለም ቪዲዮ ነው ፕራንክ ነው። ሰላም ይወርዳል ይታረቃሉ እያልን እያልን እንግዲህ ጊዜው በጣም እየረዘመ ጊዜው በጣም እየሄደ ነው ያለው። እንግዲህ እንግዲህ አሁንም በተስፋ ወይ ድራማ ነው አሁንም ይቀራረባሉ አሁንም አይለያዩም እንበል እንደዛ እንበል። ሚፍታ ቤት አይታችሁ ከሆነ ቪዲዮም ተለቀዋል። እሱም ከአይሚ ጋር የነበረው ልጅ አንተ ነክ እንዳይታረቁ እያደረክ ያለከው አንተ ነክ፣ ከህይወታቸው ውጣ፣ ከህይወታቸው ራቅ ብሎ ሚፍታ በቤቱ ቪዲዮ ለቋል። አይታችሁ ሰምታችሁ ከሆነ ቪዲዮ ለቅቁ፣ አልሰራውም ግን አይቼዋለሁ። ሚፍታም ለኛ ታላቃችን ነው፣ ማክበር ነው ያለብን። እሱ ለፊት እየተጨቃጨቀ ያለ ነው በእኛ ህይወት እየገባ በጣም እየተጨነቀ በጣም እየተቸገረ ነው ያለው ሚፍታን በመሀላችን እያለች ነው እንግዲህ፣ እውነት ነው። ሚፍታን እኛ አውዲንሶችም እያከበር ነው እያመሰገን ነው ያለ ነው። ሰው ልጅ ሲጣላ ማንም ይጋጫል፣ አይደለም እነሱ ፍቅረኛ ተብሎ ገና ልጆች ይቅርና ባልና ሚስት ባለትዳር ሆኖ ስንት ዓመት አብሮ የቆየ ራሱ ልጅ አፍርቶ ይጣላል፣ ይለያያል፣ ይጨቃጨቃል፣ መልሶ ደግሞ ይታረቃል። እንደዚህ ሲሆን ደግሞ ሰው በመሀል እየገባ ሰላም ማፍጠሩ ጥሩ ነው፣ ማስታረቁም ጥሩ ነው። ይሄ ባህላችን፣ በሀገራችን ያለ ነገር ነው። ሰው ሲጣላ ማስታረቅ ያለ ነው። እንግዲህ የሚፍታም ሰው ሲጣላ ነገሩን ችግሩን እየፈቱ ማስታረቁ አላህ የሚወደው ነገር ነው። ለዚህ በማላቸው የገባ ጓደኞቹ ናቸው። ብዙ ነገር ችግር ለመፍታት እየሞከረ ነው። ቆይቷል ከጀመረ ማለት ነው። ግን ምንድን ነው እንደዚህ የሚያጨቃጭቃችሁ? ምንድን ነው እንደዚህ የሚያደርጋችሁ? እናንተ ልጆች እያለ በጣም እንደ ታላቅ እየተቆጣቸው ነው ያለው። እሱም ወጣት ቢሆንም ማለት ነው። እነሱ ታናሾቹ ስለሆነ እንደ ታናሽ እንደ ወጣትነቱ እንደ እህትና እንደ ወንድም እያየ በጣም እየመከረ እየተቆጣቸው ነው ያለው። እነሱ ግን ሊተው እየቻሉ አይደለም። ያው በቪዲዮ ፊት ለፊት እየመጡ እንግዲህ እርስ በርስ እየተፎካከሩ ብዙ ነገር እያደረጉ ብዙ ነገር እየሆነ ነው ያለው፣ እያያችሁ ነው። እና ሀይሚዬም እንግዲህ ዛሬ ከብሩኬ ጋር ብዙ ነገር ወደ ብዙ ነገር እየሄድን ስለሆነ ብዙ ነገር አሳልፈናል። ብዙ ነገር ከካሜራ ጀርባኔ ና በሱ በአካል ነው የምንታወቀው አካል በአካል ነው የምንታወቀው። ማንነታችንን እርስ በርስ እናውቃለን። እናንተ በሩቅ ነው የምታውቁን ለዚህ እሱን ማስከፋት አልፈልግም። ጭቅጭቃችን ደግሞ ወደ ብዙ ነገር እየወሰደን ነው። በሰላምኛ መንገድ ነው መለያየት ከሱ መራቅ የምፈልገው ብላለች። እንግዲህ የት ልትሄድ ይሁን አላውቅም። ብቻ ሄዳለሁ ብትልም ነገሩ አትሄድም። ባለፈውም ሄዳለሁ ብላ ነበር። ነገሩ ያው ለቪዲዮ ነው ለቪዲዮ ነው። ቢሆንም ግን ጭቅጭቃቸው እየበዛ ነው። እሷ እንደምትለው የሆነ ነገር ከለስ በጣም በዛ ረዘመ፣ በጣም ማለት ነው እንጂ ለቪዲዮ የተጀመረው ስራው ለስራና ለቪዲዮ ነው የጀመሩት ግን እርስ በርስ ፍቅር መሀላቸው ስላለ ፉክክር፣ እየተፎካከሩ እርስ በርስ ወደ ትልቅ ነገር እየሄደ ነው ያለው። እንግዲህ ያው ሰላሙን ወርዶ እንደ በፊታቸው ሳመኝ እኔ ደክሞኛል፣ እንደዚህ ማለት አልችልም፣ በጣም እንትን ብያለሁ ስትል፣ እቅፈኝ ስትል እኔ እንታረቅ የምትለው መስሎኝ ቪዲዮን እስከ ማየት ድረስ አሳልፌ ሳይ ነበር፣ በጣም ጓግቼ ማለት ነው። ግን እሷ ያው በሰላም መንገድ እንለያይ ነው አባባሏ። ቢሆንም አይለያዩም። እንግዲህ አሁንም ለቪዲዮ ነው እንበል፣ በተስፋ እንግዲህ ተስፋ እናረጋለን። በተስፋ ተመልሶ እንደሚመጡ ለቪዲዮ ነው ብለን ተስፋ እናረጋለን። እንደዛ ብላለች። እንግዲህ ልትሄድ ወይ ከአገር ልትወጣ ነው ደግሞ፣ እንዲሁ በዚሁ ደግሞ ቀጥሎ ሊለያዩ ነው ብላችሁ አታስቡ፣ አትጨነቁ። ባለፈው ልሄድ ነው ሀገር ልወጣ ነው ብላ እራሱ አልሄደችም። እንደዛ ብሎ ማሄዱም ያው ስራ ስለሆነ እየሰሩ ያሉት ነገሩ ቢባባስም ማለት ነው እንግዲህ ሰላም ይወርዳል ብለን ተስፋ እናረጋለን። በሰላማቸው ተመልሶ ይመጣሉ፣ አንድ ላይ ይሆናሉ ብለን ተስፋ እናረጋለን። ኦዲየንስ እስከሆነ ድረስ እንግዲህ ምንም ማድረግ አንችልም። ያው በመሀላችሁ እየገባችሁ ደግሞ እሷ እንዳለችው ወደ ሀይሚም ወደ ቡሪኬም እያደላችሁ የምትሳደቡት የምትጣሉት ብታቆሙ ነው የሚሻለው። እኔ በጣም ከብዶኛል፣ ደብሮኛል፣ በእናንተ አዝኛለሁ እያለች ነው ህጻን የለም፣ ማዳም ቀም ሁሉም ትላልቅ እራሱን የቻለ ስለሆነ ብታቆሙ ነው የሚሻለው። እሷ እንደምትለው በአይነኝ ነው። እኔ እንግዲህ ሰላሙ እንመኝላቸዋለን። በሌላ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ አርጉ፣ ነባር የነበራችሁ ላይክ፣ ሼር፣ ኮሜንት አርጉ። ውድ የአገሬ ልጆች በሌላ ቪዲዮ እስክመለስ አሰላም አሌይኩም ረህመቱላ በረካቱ።